ጤና ይስጥልን፣ ይህ ቁም ነገር ሚዲያ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል የኢራንን ጠቅላይ መሪ አያቶላህ አሊ ሆሚኒን ለመግደል የነበራትን እቅድ ጥሩ ሀሳብ አይደለም ብለው ውድቅ ማድረጋቸውን የአሜሪካ መገናኛ ብዙሃን ዘግበዋል። እስራኤል በኢራን ላይ የምታካሄደው ወታደራዊ ዘመቻ ለሕልውናዋ አደጋ መሆኑን የምትገልጸው የኢራንን ኒውክሌር መርሃ ግብር ከማውደም ባሻገር በኢራን ውስጥ የስርዓት ለውጥ ሊያስከትል እንደሚችል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ ተናግረዋል። ከዚህ ቀደምም የኢራን ሕዝብ በመሪዎቹ ላይ እንዲነሳ በቀጥታ ጥሪ አቅርበዋል። የኢራን የበላይ መሪ ማን እንደሆኑ፣ በሀገሪቱ ውስጥ ምን አይነት ስልጣን እንዳላቸውና ቤተሰባቸው በሀገሪቱ ፖለቲካ ውስጥ ያለውን ሚና ቀጥለን እንመለከታለን። አያቶላህ አሊ ሆሚኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይነት መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለርሳቸው አመራር ሕይወትን አያውቋትም። ሆሚኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጧል። ማንኛውም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና መሻር ወሳኝ ስልጣን አላቸው። ሆሚኒ የሃያሉ የኢራን እስላማዊ አብዮት ዘብጓድን የሚያጠቃልል ጦር ኃይል ዋና አዛዥና የአገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ሆሚኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻሃድ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት ስምንት ልጆች መካከል ሁለተኛ ልጅ የሆኑት የሆሚኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሽአ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የህፃኑ ሆሚኒ አብዛኛው የትምህርት ጊዜ ቁራንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። አንድ በተርቱ የነበሩት ሆሚኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻተቾችን ተቀላቀሉ። ለአመታት በሕቡዕ ወይም በእስር ቤት አሳልፏል። ከስድስት ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቅይትና አካባቢያቸውን ትተው እንዲሰደዱም ተደርጓል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሮህላህ ሆሚኒ የዋና ከተማይቱ ቴህራን የጁምዓ ሶላት መሪ አድርገው ሾማቸው። በ1989 ደግሞ ሆሚኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላህ ሆሚኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ሆሚኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገርላቸዋል። በኢራን ለሃይማኖት ሰው ባልተመደበ መልኩ በለጋ ዕድሜያቸው ሲጋራ ያጭሱ ነበር። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ሆሚኒ ከባለቤታቸው ማንሱሬ ሆጃስቴህ ባቄር ዛዳህ፣ አራት ወንዶችና ሁለት ሴቶች ልጆች በጥቅሉ ስድስት ልጆች አሏቸው። የሆሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆች መካከል ሁለተኛው ሙጂታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሙጅታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለሥልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቁም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ ሀዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺአ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኑ ሁለት ሺዎቹ አጋማሽ ላይ ሙጅታባ በፖለቲካው መስክ ያለው ተጽዕኖ እየበለጠ ግልጽ ሆኗል። ሙጅታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩባ ለአያቶላ ሆሚኒም በጻፉት ደብዳቤ መሐሙድ አህመድ ነጃደን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመላክቱም የሆሚኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሲያላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገውታል። አሊ ሆሚኒ ንጉ ንጉስ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሙጅታባ በሀገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮን ጨምሮ አክራሪ በሆኑበት በአባቱ ዙሪያ ባለሥልጣናቱ ሳይቀር ሳይቅር ከፍተኛ ተሰሚነት አለው። ሙስጠፋ ሆሚኒ የቤተሰቡ ደግሞ የአሊ ሆሚኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላህ ሆሽቫክት ልጅ ነች። በ1980ዎቹ የኢራን ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሙሽተባ በጦር ግንባር ተሰልፈው ነበር። ሦስተኛው የአሊ ሆሚኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሞሳህን ሐራዚ ሴት ልጅ ጋር ሱዛን ሐራዚ ጋር ትዳር መስርቷል። መስዑድ ሆሚኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለ እሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውንና ለአያቶላህ ሆሚኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራም ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናቀር ኃላፊነትም ነበረው። የቤተሰቡ ትንሹ ወንድ ልጅ መይሳሜ የተወለደው በ1977 ነው። እንደ ሶስት ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐሙድ ሉላቺያን ልጅ እንደሆነች ይነገራል። መይሳም ከወንድሙ መሱድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። የአያቶላህ ሁለት ሴት ልጆች። ስለ አያቶላህ አሊ ሆሚኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳም በድሜ ትንሾቹ የቤተሰቡ አባላት ሲሆኑ ሁለቱም የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የሆሚኒ ጽህፈት ቤት ኃላፊ ከሆነው የጎላም ሆሴን መሐመድ ልጅ የሆነውን መሐመድ ጃቫድ መሐመዲን አግብታለች። የመሪው መጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባህ አልሆዳ በአገሪ ካኒ ጋርም ትዳር መስርታለች። ጤና ይስጥልን ይህ ቁም ነገር ሚዲያ ነው ትኩስ መረጃዎችን የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ ቪዲዮቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎ ያድርጉን ከልብ እናመሰግናለን ቁም ነገር ሚዲያ ለቁም ነገር እንሰራለን